እናንተ በዚህ በኮሜንት ሜሽን ምን ተደረገለት፣ ምናምን ብላችሁ በእናንተ መላምት ትባጠራላችሁ። እነሱ ከካሜራ ጀርባ ማሬ ውዴ ይባላሉ። ጭራሽ ቅመሙ አሁን ለአንድ አምስት ደቂቃ ትናፍቀኛለህ እያለች ከች አለች። ምን ልትሉ ነው? አሁን ምን ልትሉ ነው? የተናገራችሁበትን ማፈር ማለት ነው። እነኚህ ልጆች እኮ ተጣልተው የማይለያዩ ተለያይተውም የማይለያዩ ልጆች ናቸው። በሚገርመው ነገር አንድ ኮሜንት እያየው ነበረ። አብዛኛው የቅዱስ ድንግል ማርያም ስዕል አድሮ ያደረጉ ናቸው የሀይሚ ፕሮፋይል ያደረጉ ናቸው ምናምን ማለት ነው። በአንዱ ኮሜንት ምናየው በማርያም የማርያም ስም ጠርታ በማርያም አትመለስ አይመልስ ቅዱስ ሚካኤል ስለቴን ሰርተዋል ብላ ከውመተች ልጅ አለችና። እህቴ ንስሐ ግቢበት። ቅዱስ ሚካኤል ትዳርን የሚያፈርስ ስለት የሚቀበል ወይም የሚያደርስልሽ መልአክት አይደለም። እባክሽ ንስሐ ግቢበት፣ እሺ እህቴ። ልቦና አይስጥሽ። ለማንኛውም ማለት ነው ብዙም አትደሰቱ እያልኳችሁ ነበረ። ጠዋት እንግዲህ ማታምና ይሆናል። ቅመማ ፋፈሽ ብላ መታለች። እንግዲህ እርር ድብን በሉ ተቃጠሉ። የእውነት ተቃጠሉ። ከምትወደውን ሰው ለማለየት ለማጣላት ይህን አክል ግሩብ መክፈት፣ ይህን አክል ሴቶች መሰገጥ፣ በጣም ነው የምታሳፍሩት። የእውነት የምር ሀይሚ ከቡርኪ ላላያየታችሁ እናንተ ልታገቧት ነው እንዴ? በጣም ነው እንዴ የምታስቡላት? በጣም ነው እንዴ ህይወቷን የምትመሩላት? አቤት መሰገጥ። የማደንቅ መሞች፣ ተው አደብ ያዙ። ታው ግን አታሰደቡን ለማንኛውም ስለ ድምፅ የጠየቃችኝ እግዚአብሔር ይመስገን፣ አሁን ተሽሎኛል። ያው ትንሽ ጎዶር ያል ከፍትና አለኝና እግዚአብሔር ይመስገን። ላለመቅረት እኮ ነው የምመጣው፣ ማርያምን። እነኝ ልጆች ያው እነሱ በእነሱ ቀልድ አናውቅም አይደል? ለዛ ነው ማርያምን። ለማንኛውም የጠየቃችኝ በጣም ነው ማመሰግነው፣ ክብር አድለኝ። በጣም ደህና ነኝ፣ አሁን እንዳውም ተሽሎኛል፣ እግዚአብሔር ይመስገን።